በዛሬው መሰናዷችን ባንግላዲሽ አጎራባች በሆነችውና በአንድ ወቅት በሰብአዊ መብት ጉዳዮች ግጭቶች፣ እንዲሁም በአሰቃቂ ግድያዎች ምክንያት የዓለም አቀፍ ትኩረት ስለነበረችው በምዕራባዊ ማንያማር ድንበር አቅራቢያ ስለምትገኘው የሮሃን ጌሪካን ከተማ ልናጋራችሁ ወደድን። እስከ ፍጻሜው ድረስ አብራችሁን ቆዩ። አሰቃቂው ግፍ ትውስታ። አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምናችሁ። በምዕራባዊ ማንያማር ድንበር ላይ ከቤን ጋር የባህር ወሽመጥ አቅራቢያ የሚገኘው የሮሂንጋ ሪካን ክልል በማንያማ ሪካን ግዛት ውስጥ የሚገኝ ሲሆን የሪካን ግዛትን በምዕራብ ማንያማር የሚገኝ የዋናው አስተዳደር ከተማ ነው። ክልሉ በዋነኝነት አናሳ ሙስሊም የሆኑ የሮሂንጋ ብሔረሰብ መኖሪያ ቢሆንም የሪካን ግዛት አካል በሆነው የሮሂንጋ ሪካን ክልል ውስጥም ሙስሊሞችና ቡዲስቶች አብረን እንኖራለን። በክልሉ ውስጥ እኛ ሙስሊሞች ላይ ያላቸው ጥላቻ ከልብ የመነጨና ወሰን ያለፈ ስለነበር በምንም አይነት ማኅበራዊ ግንኙነቶች ላይ አብረን አንሳተፍም። በፈረንጆች ኦገስት 25 የሮሂንጋ ታጣቂዎች በቡዲስት የፖሊስ ጣዶች ላይ ጥቃት ፈጸሙ የሚል ዜና በምንኖርበት ኤሪካን ግዛት ይናፈስ ጀመር። በአካባቢያችን አብሮን የሚኖር ቡዲህስት ወደ ቤታችን በመምጣት ለደህንነታችን ስንል ወደ ወንዝ እንድንወርድ ጠየቀን። እኛ ግን ሰላማዊ ነዋሪዎች በመሆናችን ችላ አልነው። በቤታችን ውስጥ ከአንድ ዓመት ተኩል ህፃን ልጄ ሙሐመድ ሳዲቅ፣ ሁለት እህቶቼ፣ አንድ ወንድሜና ከእናቴ ጋር አብረን እንኖራለን። በማግስቱ ጠዋት ውጭ ላይ ለቁርስ የሚሆን ድንች እየቀቀልኩ ሳለሁ ከሩቅ ብዛት ያላቸው ወታደሮች ተንጋግቶ ሲመጡ ተመለከትኩኝ። በፍጥነት ህፃን ልጄን መሐመድን አቀፌ፣ ከቤተሰቦች ጋ ልናመልጥ ከቤት ስንወጣ በወታደሮች ተያዝን። ከበው እየመሩ ወደ ወንዝ ወሰዱን። እዛ ስንደርስም እጅግ ብዛት ያላቸውና በመቶች የሚቆጠሩ ሙስሊሞች አንድ ሜትር ጥልቀት ካለ ወንዝ ውስጥ ተነክረው ዙሪያውን መሳሪያ ባደገን ወታደሮች ተከቦ ተመለከትን። የመኖሪያ መንደሮች በእሳት ጋይተው አካባቢው በጭስ ታፍኗል። ወንዝ ውስጥ ከተሰበሰብነው መሀል መሃል እድሜያቸው ከአስር ዓመት በላይ ያሉ ወንዶች ለይቶ አወጧቸው። ወጣትና ታዳጊ ወንዶች ፖሊሶች ጫማ ላይ ተንበርክከው እያለቀሱ ይማጸናሉ። እነኛ መስማት የተሳናቸውና ርኅራዬ ያልፈጠረባቸው ወታደሮችን ያለምንም ማዜኔታ ሁሉንም በጥይት ቆሏቸው። በመቀጠልም ሴቶችን መምረጥ ጀመሩ። በወቅቱ የሀያ ዓመት ወጣት ስለሆንኩ በቀላሉ ዓይናቸው ውስጥ ገባሁ። ከመካከላቸው አንድ ወታደር አንቺ ብሎ በቁጣ ጠራኝ። ከትከሻዬ በታች በውሃ ውስጥ የተዘፈኩ ቢሆንም ሕፃን መሐመድን ከፍ አድርጌ ታቅፌያለሁ። ወታደሩ በድጋሜ አንቺ እያለ ወደ እኔ ተንደርድሮ መጣ። መሐመድን ጥብቅ አድርጌ እየያዝኩ በሌሎች ወታደሮች እገዛ ከውሃ ውስጥ ጎትቶ አስወጡኝ። ትንሹ መሐመድ እላይ ላይ ልጥፍ ብሎ አምሮ የለቅስ ጀመር። የልጅን የለቅሶ ድምፅ መታገስ ያልቻሉት ወታደሮቹም ልጅን ከቀፌ በጉልበት ፈልቀቁ በመውሰድ የሚንቀለቀለው እሳት ውስጥ ወረወሩት። እኔና ሁለት እህቶቼ ወደ መኖሪያ ቤት በማስገባት እየተፈራረቁ ደፈሩ። ከሰዓታት በኋላ ነቅቼ አይኖቼን ስገልጥ በቤታችን በእሳት ተቀጣጥሎ ከጎኔ ሲደፈሩ የነበሩት እህቶቼ ተገድለው ከእኛ ጋር አብራ የነበረችው እናቴም ህይወቷን አጥታለች። እኔም ከቤቱ ጋር አብሬን እንደምቃጠል አስቦ ነበር። እንደምንም ራሴን ተቆጣጠሬ የእህቶቼን እንዲሁም የእናቴ ሬሳ ላይ እየተራመድኩ እርቃኔን ከቤት ወጥቼ መሮጥ ጀመርኩ። ከሳምንት የጉዞ ቀናት በኋላም የባንግላዴሽ ስደተኞች ጣቢያ ደረስኩ። ከእንግዲህ በዱንያ ህይወቴና ቆይቴ ከአንድ አላህ በስተቀር እማ የሚለኝ ህፃን ልጅ ልጅ የምትለኝ እናት እህቴ የሚሉን ወንድምና እህት የሌለኝ ብቸኛ ሰው ነኝ። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮችን እንደምትማሩ ተስፋ እናደርጋለን። ቪዲዮን ላይክ፣ ሼር እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።